ጥያቄ ለነሳና ከዚህ ከጉማ ጋር በተያያዘ ጉማ ፒውርሊ ጥበብን ነው የሚሸልመው። ለምሳሌ ፊልምን ሜል የምናተኩረው ፊልም ነው። ፊልም ላይ ስለ ፊልሙ ነው የምናነሳው። እዛ ላይ የባህል ተች ኖረው አልኖረው የኛ መመዘኛ ነጥብ አደለም። ፒውርሊ ፊልምን ከሲኒማ አንግል ነው ለምሳሌ ሲኒማቶግራፊው፣ ከድምፁ፣ ከኤዲቲንጉ፣ ከትወናው፣ ከስክሪፕቱ እነዚህ የመሳሰሉ ነገሮች የሲኒማቲክ ኤሌመንቱን ብቻ ነው የምንዳኛው። ሰው ፊልም የባህላዊ ይዘት ኖሮ አልኖረው የኛ መመዘኛ ነጥብ አይደለም። ፊልሞች አሉ የባህላዊ ይዘት ያላቸው ፊልሞች ተሰርተው አሸናፊ ሆኗሉ። ያላሸነፉ አሉ፣ ግን መመዘኛ ነጥባችን አደገም እሱ። ስለዚህ ይሄ እልል ያለ አዋርድ ግን መመዘኛ ነጥቡ መነሻው ሀሳቡ ሁሉ ባህል ነው። ባህልን በምን መንገድ እናንጸባረቀዋለን ነው። አጋጣሚ ሆኖ አሁን የያዝናቸው እዚህ ጋር ወደ 14 ጥያቄ ይመጣል የያዝናቸው ሲኒማውን ክሊፑን ማስታወቂያ ምናምን የመሳሰሉት ነገሮች ሚን ሊመረጥ ናቸው ምድ የመጀመሪያ ስራ እንደመሆኑ መጠን እንደ እልል ያለ አዋርድ ወደ ህዝቡ ለመምጣት ህዝቡ በቀላሉ የሚያውቃቸውን ጋር ተደራሽ ለማድረግ ነው ሰው ህዝቡ ፊልሞቹን ያያቸዋል ሙዚቃዎቹን ያያቸዋል ክሊፖቹን ያያቸዋል ስለዚህ እኛ ይህንን ሀሳብ ለመሸጥ አንቸገርም ነገር ግን ለምሳሌ የያዝናቸው ካታጎሪዎች አሉ ያላካተት ናቸው ለምሳሌ የምግብ ስራ የምግብ ስራ የሚለውን ፖፑላር የሆነ ነገር አይደለም። ለምሳሌ አንድ የሆነ ክትፎ ቤት ለምሳሌ ልታወዳድር ከፈለግ፣ አቀራረባቸውን ልታወዳድር ከፈለግ፣ ባባሌ ገብተህ መስተንግዷቸውን ልታወዳድር ከፈለግ፣ ብዙ ሰው አያውቀውም። የተወሰነ ሰው ነው ሊያውቀው የሚችለው። እነዚህ እነዚህ ሁሉ ነገሮች ካታጎሪ ውስጥ አሉ። እኛው ጋር ግን አሁን ያንን አውጥተን ለህዝቡ የምናቀርብበት ደረጃ አይደለም። አሁን ሰው በሚያውቀው በለመደው ፋሚሊየር በሆኑት ስራዎች እንምታለት ነው። ለምሳሌ የባህል ክሊፖች ሆኖ ባህልን ሊያንጸባርቁ የሚችሉ በዘመናዊ ለፈስ ተደርገው የተሰሩ ስራዎች አሉ። ሰዎች ያውቋቸዋል። ኢዚሊ ኮሚኒኬት ለማድረግ ለኛ ይጠቅመናል። ስለዚህ አንደኛው ነጥብ ይሄ ነው እና መለያችንን እንድታደርጉት የምፈልገው እልል ያለ አዋርድ ጥበብን መሰረት አድርጎ ይምጣ እንጂ ዋናው ኤሰንሱ ያለው ባህል ላይ ነው። ባህልን የምናንጸባረቀበት መንገድ ጥበብ ስለሆነ ነው እኛ እነዚህን ጥበቦች የተጠቀም ናቸው ወይም የስራ መስኮች የተጠቀም ናቸው። ስለዚህ የሚገርቱ ነገር አይደለም ለማለት ነው። ክልል ከሆነ ክልል ከሆነ ደግሞ ትመልስልኛለህ በሌላ ጥያቄ ማለት ነው። አስራ አራት ያደረግንበት ምክንያት ቁጥሩ ለምን አስራ አራት ሆነ አነሰ ነው። አስራ አራት ደግሞ እዚህ ጋር ላይ ወደ ሀያ አምስት ካታጎሪ ወደ 25ው ያዝመው የነበርነው ግን አሁን ያልኩህ አይነት ጥያቄዎች ለእያንዳንዱ ካቴጎሪ ይመጣሉ። በዲስከሽን ያ ነገር አሁን ህዝቡ ጋር ብናቀርበው ይንን ካቴጎሪ ምን ያህሉ ሰው ያንን ቦታ ያውቀዋል፣ ምን ያህል ሰው ያንን አርቲስት ያውቀዋል ወይ ያንን ስራ ያውቀዋል የሚለው ነገር ጥያቄ ውስጥ እየገባ ስለመጣ እነዛን ነገሮች እያወጣናቸው መጣና በጣም ፋሚሊየር የሆኑ ነገሮችን እንድንገባበት አደረግን ማለት ነው። እዚሁ አንድ ጀስት እንደ ኤግዛምፕል ሀሳቡን እንድትረዳይ ለምሳሌ እኔ ፊልም ስራ ስጀምር የጀመርኩት በሄርሜላ ነው። ሄርሜላ ፊልም የሰራሁት የሄርሜላ ፊልም ሌላ ታሪክ ጠፍቶ አይደለም፣ ግን ሄርሜላ ታሪኩ መላው ኢትዮጵያዊ በሰዓቱ የሚያውቀው ታሪክ ነው። በጋዜጣ በመጽሄት በሬዲዮ በቴሌቪዥን ስለዚህ ስራ ስራዬን በመጣ በሚያውቀው ስራ ሲሆን ይዚ ከኔጋ ኮሚኒኬት ለማድረግ አይቸገርም ከሚል የተነሳች ሀሳብ ነች። ይህንንም እነዚህም ካታጎሪዎች መታያቸው አስራ አራቱ ብለን የወሰንናቸው ናቸው። ሰው የሚያውቃቸው ነገሮች ናቸው በአብዛኛው ለዛ ነው። ግን አለምሳሌ እዚጋ ትንሽ ኮንፊዝ የሚያደርግ ለምሳሌ ደጥበብ የሸክላ ስራዎች ሌላ የሰፌድ ስራ ሊሆን ይችላል። እነዚህ የእጅ ስራዎች በሙሉ አሁን ብዙ ሰው ላያውቃቸው ይችላል። እነዚህን ሰዎች እዚህ ጋር ቅድም ካልኩት ጋር አሁን ቴስት እናደርግበታለ የሰውን ሪያክሽን አንድ ኤለመንት እንደዚህ ዐይነት አካተናል። አብዛኛዎቹ የምታዩቸው ነገሮች በሙሉ ሰው የሚያውቃቸው ናቸው ማለት ነው። ከዛ ኳያ ይታይ ና አስራ አራት የወረደው ስንጥል ስንጥል ነው። አስራ አራት ግን በጣም ጥያቄ ያበዛቸው ከሄደ አስራ ሦስት አስራ ሁለት እየሆነ ሰው እንደዛ ነው። ግን ብዙ ነው ካታጎሪ፣ ቅድም ዳርኳችሁ፣ ጥበብና ባህልን ስናገናኘው ይበዛል። መስፈርት ላይ ልምጣ። የህይወት ዘመን ተሸላሚ መስፈርት አይ ቲንክ የሰጠናችሁ እንትን ላይ አለ። ቅድም ለማንሳት እንደሞከርኩት መሰረታዊ የሆኑ መመዘኛ ነጥቦች አሉ እያንዳንዱ ካታጎሪ ላይ ነገር ግን ስፔሲፊክ ደግሞ ሆነው ለየራሳቸው ይመደባሉ። ግን እዚህ ጋር ያስቀምጥኩላችሁ አስሩን ካታጎሪዎች እንድታዩአቸው አስሩን መመዘኛ ነጥቦች መሰረታዊ የሆኑና ሁሉም ላይ ልናካትታቸው የምንችላቸው ለምሳሌ ባህልን ማስተዋወቅ አንዱ፣ ቅድም እንዳልኩት አንዱ ስራ የተመረጠው ወይም እጩ ሊሆን የመጣው የተመዘገበው ባህልን የማስተዋወቅ ስራ ሰርቶ አንዱ ነው። በፊልሙም ይሁን በሚወዳደርበት መስክ ማለት ነው። ሰው ሌላ የኢትዮጵያን ብዝሃነት መወከል ዳይቨርሲቲ ኢንክሉሲቭ ነው ወይ ዳይቨርስ ነው ወይ ብዙ ነገሮችን ተች አድርጓል ወይ፣ ለምሳሌ ግን ብርሃም ሽብሩ ያነሳቸው ይህ ዘመን ተሸላሚ ያላቸው ሰዎች አርባና ሀምሳ ዓመት የሰሩት ሰዎች በጣም ብዙ ባህሎችን የዳሰሱ ናቸው። በመላው ኢትዮጵያ እየዞሩ የተለያየ ባህልን ያንጸባረቁ፣ ያስተዋወቁ፣ ለወጣቱ ትውልድ ያሸጋገሩ ሰዎች ናቸው። ኢንክሉሲቭ ሆነው የሁሉንም ወይም ደግሞ የአብዛኛውን ባህል አንጸባርቀዋል፣ ማለት ነው። በእንደዚህ በእንደዚህ አይነት መመዘኛ ነጥቦች ልናወዳደራቸው እንችላለን ማለት ነው። ይሄ እንደዚህ ላይ ሜይል የምታዩት ቅድም እንዳልኩት መሰረታዊ የሆነ መመዘኛ ነጥብ ሆኖ ግን ለእያንዳንዱ ደግሞ ስፔሲፊክ የሆኑ የመመዘኛ ጥያቄዎች አሉት ማለት ነው። እሱም ደግሞ ቀስ ብለን ደግሞ ወይም ፖስት እያደረግን ነው ስንሄድ እያየናቸው እንሄዳለን ማለት ነው። የጊዜ ገደቡ ላስት ይር ስራዎች ነው ስንል የ2016 ማለት ነው እስቲ 2016 ከመስከረም ጀምሮ እስ 2016 ፓግሜ መጨረሻ ድረስ ያሉ ስራዎች ብቻ የ2017 ይገባሉ። የ2017 ስራዎች ደግሞ ወደ 2018 ይገባሉ ማለት ነው። በእንዲ አይነት ሁኔታ እናረጓለ እንጂ መል ላይ መዛባት ያመጣብናል። አላበለዚያ የአራተኛው፣ ስተኛው እና ስድስተኛው ሰቸው ጥሩ ጥያቄዎች ናቸው። ከሀበሻም በተደጋጋሚ ሲጠየቁ የነበሩ ናቸው። በምን መንገድ ልዩነት ፈጥረን እናደርሳለን የሚለው ነው። ሶ ለምሳሌ የዲያስፖራው እልል ያለ ዲያስፖራ የኢትዮጵያን ባህል በሌላው ዓለም ባለበት ቦታ በተለያየ መንገድ ፕሮሞት ያደረገ ነው። ዋናው ዓላማችን እኛ ምንድነው ባህልን ያስተዋወቁ ሰዎችን ማገዝ፣ መደገፍ፣ ማስተዋወቅ ነው። በኛ በኩል ደግሞ ማለት ነው እልል እንዳለ አዋርድ ማለት ነው። ስለዚህ የዲያስፖራው ፓርት ከዛ ነው የሚመጣው። ዲያስፖራው ከዛ መጥቶ እዚህ መስራቱን ስርሊ ሳይሆን ባለበት አካባቢ ባለበት ሀገር ያንን ፕሮሞት ስለማድረጉ ነው። የጥንዶቹ ያልናቸው ጥንዶችም ግለሰቦችም ሊሆን ይችላሉ። አሁን እዚህ ጋር ለስም ስለተመቸን ነው እንጂ ግለሰብም ሊሆን ይችላል። ይሄም እራሱ ምንድን ነው ቅድም እንዳልከው የማይታወቁ ሰዎች የሚታወቁም ሰዎች ሊሆን ይችላሉ። በግላቸው ተነሳሽነት የሚዲያ እገዛ ወይ የፊልም እገዛ ወይ ምናምን ኖሮ ላይሆን ይችላል ግን የራሳቸው የሕይወት አካል አድርገው ፕሮሞት ያደረጉ ሰዎችን ለማበረታታት ነው ማለት ነው። ሰው ልዩነቱ በዚህ ጋር ይቀመጣል ማለት ነው። እቺ እለል ያለ አለባበስ የእለት ውለት ነው። የሽልማት ውድድሩ ውለት የሚቀርብ ነው የሚሆነው። ያለታ የሚመርጡ ኮሚቴዎች ይኖራሉ። እነሱ ከዛ ውስጥ እለል ያለ ሀሳብን የሚያቀርብልን ማለት ነው። ዴፊኒትሊ አብዛኛው ሰው የሀበሻ ልብስ ለብሶ እንዲመጣ ግልጽ ነው። ግን ያንን ባህላዊና ዘመናዊነት እኛ በምንፈልገው ወይም ደግሞ በምናስቀምሳቸው ክራይቴሪያዎች አሟልቶ የመጣን ሰው የምንሸልምበት ይሆናል ማለት ነው እና እችሚዋ ካታጎሪ የዛን ቮት የሚደረግ ነው። ሰው ራሱ ኢንቮልቭ የሚያደርግበት ሚንስ ይኖራል። ኪዋር ኮድ ይኖራል። ስለዚህ በዛ ላይ ስካን እየተደረገ ስልካችሁ ላይ ሲመጣ ራሳችሁን ቮት የምታደርጉት ይኖራል ማለት ነው። በዚህ አይነት ሁኔታ ልዩነቱ ይሄ ነው ማለት ነው ከሌሎቹ ጋር። ያለመለስ ከሆነ ማልማል ላይ ልታቋርቅ እንችላለን። ሀበሻ ስለሆነ ጉዳዩ ሀበሻ ሙሉ ኢትዮጵያን የሚወክልልን ኮንሴፕት ነው። ስለዚህ ቋንቋው በአማርኛ መንገድ ደቦ አይደለም። ሀበሻዊ ከሆነ ሁሉም አይነት ቋንቋ የተሰራ መሳተፍ የሚችልበት ነው ማለት ነው። አለዚያ መጀመሪያ መጣነውን ሀሳብ ይጠረስብናል። ኢንክሉሲቭ አደለ ነው ማለት ነው። አንድ ቋንቋ ብቻ ይዘን ከመጣ በጣም ብዙ አይነት ያለው ብዙ ቋንቋ ያለበት ነው። ኦፍኮርስ አንዳንዶች ብዙ ፕሮዳክት ያወጣሉ በአንዳንድ አይነት ቋንቋ ግን ኢትስ ኦኬ እያደገ መሄድና የሚለወጥ ነገር ስለሆነ እኛ ኢንክሉሲቭ ልንሆን የምንችለው ለሁሉም ስንከፍተው ነው። ስለዚህ በአማርኛ ቋንቋ የተገደበ አይደለም ማለት ነው። እዚህ ጋር የድምፅ አሰጣጡ የተወሰኑት በጁሪ ወይም ደግሞ እኛ ገር ባሉ ኮሚቴዎች የሚመረጥ ይሆናል። የተወሰኑት ደግሞ ለህዝብ ብቻ የሚቀርቡ ይሆናል። ከዛ ደግሞ በህዝብም በእኛም ደግሞ የሚዳኘው አሉ። ዝም እያንዳንዱን ገረፍ ገረፍ ላድርጋቸው። ለምሳሌ የላይፍ ታይም አቺቭመንቱ ሙሉ በሙሉ በእኛ የሚሰራ ነው የሚሆነው። አቶ ብርሃኖች ብሎ እንዳቀረበው የዲያስፖራው፣ የጥንዱ እንደዚሁ በእኛ የሚሰራ የሚሆነው ግን እልል ያለ አለባበስ ለምሳሌ የፐብሊኩና በእኛ በምናዋቅራቸው የዕለቱን ልጅ በምናዋቅራቸው ለምሳሌ የፋሽን ፖሊስ ልንላቸው እንችላለን የምናዋቅራቸው ቲም የሚሰራ ይሆናል ማለት ነው። ለምሳሌ የሶሻል ሚዲያ ኢንፍሉዌንሰር ሙሉ ለሙሉ ለፐብሊኩ የተተወ ነው። ዶክመንተሪ፣ በካልቸር ላይ የተሰሩ ዶክመንተሪዎች ይሄን በጁሪው ነው ያደረግነው። ምክንያቱም በካልቸር ላይ የተሰሩ ዶክመንተሪዎች ብዙ ለህዝብ ቀርበው የሚታዩበት መንገድ ያው ግድ የሚገደብ ስለሆነ እኛ ዲቴይል ለማየት ብለን ወደ ኛም ተተኗል። ቲቪ ኮመርሻል ለህዝብ በደንብ የቀረበ ስለሆነ እሷም በህዝብና በጁሪ የሚሰራ ነው የሚሆነው። ሚውዚክ አልበምም እንደዚሁ ለህዝብና በጁሪ የሚሰራ ነው የሚሆነው። የህዝብ ስል ለምሳሌ ዜጋ ወደ 40 ፐርሰንት ለህዝቡ ድምፅ ይኖሯል ማለት ነው። ይህን ቮት የሚያደርጉበት ቅድም እንዳልኩት በምናዘጋጃቸው ፔጆች ላይ ምንድነው፣ ዌብ ፔጅ ሊሆን ይችላል፣ ር እነዚህ ፌስቡኮች ና ሊሆን ይችላሉ። በእንደዛ ላይ ቮት በማድረግ የምንሰበስበው ይሆናል ማለት ነው። ሰው 40 ፐርሰንት ለህዝቡ የተተወነው ማለት ነው። ፊልምም እንደዚሁ ለህዝብ የተተወ ነው። ሚዚክ ክሊፕ መቶ በመቶ ለህዝብ የተውነው ነው። የፋሽን እና የእደ ጥበብ የሚለውን ደግሞ በጁሪ ያዝነው ነው ማለት ነው። ስለዚህ ኦልሞስት ስራዎች ከአስራ አራቱ አምስት ስራዎች ፐብሊኩ የሚሳተፍበት ይሆናል። ከዛ ውስጥ ደግሞ ወደ ሁለት ስራ ሙሉ ለሙሉ ደግሞ በፐብሊኩ የሚመረጥ ይሆናል ማለት ነው። የድምፃ አሰጣጡ ሂደት ይህን ይመስላል። ሽልማቱ ገንዘብ አያካትትም። በአሁኑ ሰዓት ላይ ሽልማቱ ምን ያካትታል ከሚለው ጥያቄ የተነስች ነው። ትሮፊውን እናቀርባለን። ከዚህ በፊት በምናደርጋቸው መንገዶች እንሄዳለን። ነገር ግን አንዳንድ ነገሮች ለማድረግ እየሞከረ ነው። በተለይ ለህይወት ዘመን ተሸላሚዎች የሆነ የገንዘብ ድጋፍ ልናደርግ የምንችልበት መንገድ ካለ አይ ቲንክ ትሩ ኮንትሪቢሽን ነው የሚሆነው። ምክንያቱም እድሜያቸው ሙሉ የሰሩ ናቸው በእድሜያቸው ገፋ ያሉ ሰዎች ናቸውና የፋይናንሻል ኮንትሪቢሽኑ የሚጠቅምናቸው ነው የሚሆነው፣ ከወጣቶቹ ይልቅ ማለት ነው። እሱ ላይ የምናስተካክለው ነገር ሊኖር ይችላል። በኛ በኩል ሀበሻም ቢለንም እኛ እናደርጋለን። ሀሳቡ ጥሩ ስለሆነ ነው። በብዙ ቦታ የሚጠየቅ ነው። ብርሃኑም እዚህ መድረክ ላይ ስትመጣ ቅድም ሜንሽን ያደረጋት ነገር ነች። አይ ቲንክ ለኤልያስ መልሼ ላሉ ቅድም ሜይ ቢ ከፍ ቄጋ መልሰዋል የጥበብና ባህልን በለየ መንገድ እንሰራዋለን የሚለው የምርጫውን ጉዳይ እንደዚህ ነው። አሁን የባለፈው ዓመት የተሰሩ ፊልሞች በዚህ ዓመት ሊወዳደሩ ይችላሉ። እኛ ግን ለምሳሌ በዛኛው አዋርድ ላይ ስንጠራ ባህልን መስፈርት አድርገን አንጠራም። ሰው የባህል ስራ እኖርም አልኖረም ይሳተፋል ማለት ነው። እዚህ ላይ ግን ባህል መሰረት ነው የሚሆነው ለውድድሩ ማለት ነው። በዛ አይነት መንገድ እንለያቸዋለን ማለት ነው።